ሌተና ኮሎኔል ካሣሁን ትርፌ ከ20 በላይ መጽሐፎችን በመተርጎም በኢትዮጵያ ስነ ጽሑፍ ላይ የራሳቸው የሆነ አሻራ ያላቸው ሰው ናቸው። እስኪ ከጎዳና ላይ ሲነሱ መቅዶኒያ ያነሳውን ቪዲዮ እና ከዛ በኋላ እሳቸው ለአዲስ ጉዳይ እዚህ እንጠራቸዋለን። በምስሉ ላይ ፕሮዲሰሮች እስኪ እንልቀቀውና እንያቸው። እሺ ሞቅ አድርጋችሁ ተቀበሏቸው። ሌተና ኮሎኔል ካሣሁን ትርፌ ከዚህ ጋር ነው የመጡት። ዋው እንኳን ደህና መጡ። እስቲ ወደዚህ የድሮ ወታደራዊ ሰላምታ ካለ መስጠት ይቻላል? ሌተና ኮሎኔል፣ ክልክል ነው ክልክል ነው። ስለዚህ በሲቪሉ ነው እንደዚህ የምንለው። እንኳን ደህና መጡ ብለናል። ወደ መቀመጫው ሰላም ነዎት? ሰላም በጣም ቅድም እያየን ነበረ ከጎዳና ላይ ሲነሱ፣ ከሀያ በላይ መጽሐፎችን የጻፉ በደርግ ጊዜ ሌተና ኮሎኔል ማዕረግ ድረስ ደርሰዋል። አዎ በቀድሞ ደርግ የደህንነት ስራ ውስጥም ነበሩ። አዎ ደህንነት ሳይሆን ጦር ሰራዊት ውስጥ ሴኩሪቲ ኃላፊ ሴኩሪቲ ኃላፊ ሌተና ኮሎኔል ትልቅ ማዕረግ ነው አይደል? ለጀነራልነት ስንት ደረጃ ይቀረዋል? ሙሉ ኮሎኔል አለ፣ ከዛ ቀጥሎ ጀነራል በቃ ጄኔራል ሊሆን እኮ አንድ ደረጃ ቀረ ቀርቶ ነበር። እኔ ወደ ሲቪል የተመለስኩት በኤርትራ ውጊያ፣ በዚህ ከኦጋዴን ሱማሌ ካሸነፍ በኋላ ወደ ኤርትራ ተዛወርኩ። እዛ ናቅፋ ብረ ላይ ዘጠኝ ቦታ ተመታ ጥይታለሁ። አሁን ስነ ሰውነቱ እዚህ ሁለት አለ ነት፣ እዚህ ፍንጣሪ አለ፣ እዚህ ደግሞ ከሳምባ ሲገባ ሶስት ፍንጣሪ አለ። ስለዚህ እንግዲህ ስጋና ብረት ነው ሰውነቴ ማለት ነው። አይ አንዳንዴ አሁን የሴኩሪቲ የሚያስፈልጋቸው ቦታዎች ላይ ሆቴል ሲገባ ምናምን እንኳን እንደዚህ ብዙ ጥይት ኖሮ ይቅርና እኛ እንኳን በምንበላው አይረን ምክንያት ጥ ይላል። የእርስዎ እንዴት ነው የሚለው? በስቶበት ዝም ነው የሚለው ው መጥፎ ምንድነው። አሁን ክረምት ነው። በክረምት ጊዜ ብረት ነውና ሰውነትን በጣም እንትል ይልል። እኔ ውባ አለብኝ። ውባውን አስር ጊዜ ይቀሰቅሰዋል ዝቃዜ ይስባል ማለት ነው ብረቱ። እሺ ከዛ በኋላ አስመራ ገብቼ አንድ ሶስት ወር ተኛው። ከዛ ወደ አዲስ አበባ መጣሁ። ከዛ ከመጣሁ በኋላ በደርግ ጊዜ መውጣት አይቻልም። ሐኪም ግን ያው አንፊት ብሎ ነበር ግን ደርግ አንፊት ፊት አይቀበልም፣ ወንፊት ነው እንጂ ፊት አይቀበልም። ከዛ ማዕከላዊ ተመደብኩ ዣል ሜዳ። እዛ እንግዲህ ወደ ዘጠኝ ዓመት ሰራሁ። ሰማንያ አንድ ዓመተ ምህረት ያው የነርቭ ችግር አለበት አለኝ ሐኪም ነርቭ ማለት ያው ብድ ማለት ነው። እሺ። ስለዚህ ይፈራል አርሚ ውስጥ ምክንያቱም ትተኩሳላ። አዎ። አእምሮ መም ከተባለ ድንገት የሆነ ነገር ሊያደርግ ይችላል። ይችላል። አዎ። እሺ። እና ከዛ ወጣሁ፣ ከአርሚ ወጣሁ ወጣሁ፣ ጥሮታ ላይ ወጣሁ። እንግዲህ በስንተኛው ጊዜ ደግሞ ያድግ ገባ። እህ። ያድግ ሲገባ ደግሞ ከቤት ተፈልጌ ተጠሩ፣ እንደገና ተጠርቼ ገባሁ። እምቢ አትልም። ካልፈለግ ትተዋለህ፣ እህ፣ ትባላለህ። እኔ ፈልጋለው ያው ገባሁ። ከ84 እስከ 87 ሰራው። አሁንም ያቺ የነርቭ ችግር መጣች፣ ወጣሁ። ሲቪል በነበሩበት ጊዜ ወደ ሀያ መጽሐፎችን ተርጉመዋል። አዎ አሁን እሱ እንዴት ነው የሆነው? ከዛ ከወጣሁ በኋላ ጋዜጠኛ ሆንኩ። እሺ ነጻ ፕሬስ ውስጥ እንግዲህ ብዙ ጋዜጦች አሉ፣ ታውቃቸዋለሁ። ወድመዋል አሁን ብዙዎቹ። እና መጨረሻ ላይ ኢትዮጵ እና ባይ ላይ ነበርኩ ኢትዮጵያ ላይ ይጽፋሉ። አባይ ላይ መጨረሻ አካባቢ ይጽፋሉ። 97 ድረስ ማለት ነው። በ97 በኋላ እነ አባይ ሲታገዱ ወደ መጽሐፍ ትርጎማ ገባሁ። ወደ መጽሐፉ መጡ እና የራሴን መጽሐፍ አይደለም የተረጎምኩት፣ የሰዎችን ነው። ለአንድ ገጽ 15 ብር ይሰጠኛል፣ ተርጉሜ ይሰጣለሁ። ያው ሰውየው በስሙ ተርጓሚ ነው ይላል። በስምምነት ነው። በአንድ ገጽ 15 ብር ይከፈላቸዋል። ከዛ በኋላ አሁን የእንግሊዝኛ መጽሐፍ ያመጣና ይሄን ትርጉም ይባላሉ። አዎ። የዛ ትርጉም ባለቤት ሌላ ሰውዬ፣ ይሄን እንደተረጎመ ሆኖ ግን የእርሶ መጽሐፍ ይወጣል። ይወጣል። አዎ። እና ተጠይቀ ያለው በሚዲያም እስቲ አንተ የጻፍካቸው መጽሐፍ ውስጥ ጣይ ማን ነው ስማቸውን ስጠን ሲሉኝ፣ ምን ይሄን አልሰጥ። ተዋውዬ ይሄ ነው አይደለም፣ አውዱ ብሩን በልቻለሁ። ስማቸውን ላላነሳ ነውና ስለዚህ ተውት። ከእንግዲህ ወዲህ የምጽፈውን መጽሐፍ መጽሐፍ አንዙ። አይ እኮ አሁን ይሄ መጽሐፍ ያዝኩት ይሄ ማለት ነው ይሄ መጽሐፍ ለመጀመሪያ ጊዜ እንግዲህ በራሴ ስም ይወጣል ማለት ነው። በስዊድን የመጣ ነው። ደራሲም ስዊድናዊ ነው። የዲቴክቲቭ መጽሐፍ ነው። እና እንግዲህ ስታነቡት ነው የሚታወቀው ልብ አንጠልጥለ። እና አሁን ይሄ ጽፌ ተርጉሜ ያለው ግን ችግሩ ምንድነው ያው ሬሳ ሆኗል፣ ምክንያቱም ብር የለኝ። ማሳተም አልቻልኩም። ስለዚህ አሁን የሚያሳትምልኝ ሰው ካለ ያንን ነው እምፈልገው። እርግጠኛ ነኝ ይህን ፕሮግራም የሚከታተሉ የተለያዩ አካላት ስላሉ፣ ሌተና ኮሎኔል ወደ መጽሐፉ ዓለም ከጎዳና ላይ ተነስተው እንደገና ተርጉመው በትርጉሙ በራሳቸው መጽሐፍ እየመጡ ነው እና ብዙ የሚተባበር ሰው አለ ብዬ አስባለሁ። በጣም አመሰግናለሁ። እንደው ግን ወደ ጎዳና ለመውጣት ምክንያቱ ምንድን ነው? ምክንያቱም እኔ የሰማሁት በባለቤቱ ሞት ምክንያት ነው። እውነት ነው? ምን ነው እኔ ጋዜጠኛ ነበርኩ ያን ጊዜ ዘጠና ነው ነው። ከዛ ወዲህ መጽሐፍ ነበር መጽሐፍ እንትን እያልኩ ሰራ ነበር። ለአንዳንድ አንድ ጋዜጦችም ደሞ ሊው ተረጉም ነበር። እሺ። ከዛ በኋላ ባለቤቴም ትማር ነበር ተፈሪ መኮንን በአካውንቲንግ ዲፕሎማ አግኝታለች። እሺ። ከዛ አንድ አንድ ስራ ለማስከተል ወዲያ ወዲህ ስንል በቃ ሄሬዲቲ ስኳር በሽታ አለባት። እሺ። በቃ ጊዜ አልሰጣትም ወዲያ ሞት በቃ በ28 ቀን አረፈች። በጣም በጣም አሰቃይቶ። ከዛ በኋላ ለሚስቱም ጓደኛም አድቫይዘርም እሱ ነበረች። ከዛ ይህን ስታጣ በቃ የት እንደምገባ ማጣሁ። ስለዚህ በጊዜው የተሰማሁት ብቸኝነት ነው። ጎዳና ላይ ያወጣው በቃ የት ጎዳና ላይ የት አካባቢ? አውቶቡስ ተራ ደጃች ገነሜ ትምህርት ቤት። የለም በቃ ጀርባ ላስቲክ ምድቤት ሰሩልኝ። እዛ ላይ እንትን አልኩ። ላስቲክ በሎ እንጃው ደጅ ነው። ቅድም በምስሉ ላይ እያየው ነበረ። ሲነሳ ያለው ነገር ምናምን በጣም የሚያሳዝን ደረጃ ላይ እንደነበሩ ያሳያል። አንድ አመት ከስምንት ወር መቀመጥ ማለት ያስ፣ ምን ነበር የሚያደርጉ ጎዳና ላይ ያሉ? እኔ ምንም አላደርግም። ይሄ ግሬ ድሮም በሽተኛ ነው። ያ ብርድ ሲነካው በቃ ሁለቱ መራመድ አልቻለም። ተኝችልም ብሎ ግን ያ ሰፈር ቦዲ በኩል ቦዲ ያሉት ሰዎች ሳን ይመጣልኛል፣ ስሙ ስጡ ብያላት ሰው ያመጣልኛል፣ ያዝናል መቄዶኒያ መጣ እና እንደውም አለ፣ ከኔ ጋር መተዋል አቶው ማሙ መጣየኝ አነገረኝ። የእንቢታም እንትን ነበረብኝ። ወደ መቄዶኒያ አልገባም አሉ አልገባም። ምክንያቱም ነበር የጎዳናው አይደለም ሲባል ጥሩ አይደለም ሲባል አውቃለሁ። ምስኪኖቹን እየሰበሰቡ በእነሱ እየነገዱ ገንዘብ የሚያገኙ አካላት አሉ። እንደዛ አሉ እንደዛ መሰሉት፣ አልፈልግም ከዛ ቆይቼ ወዘሮ ሊን መጣች። በቃ ጊዜ አልሰጠችኝም። ወዲያው እንትን አለችኝ ገባው ሂጅ እዛ። እንግዲህ ስድስት ወር አልቆየሁም። ይሄ ተመለሰ፣ አምሮ ተመለሰ፣ ተመለሰ። ይሄ ግን ትንሽ ጊዜ ቆየ። ያው ደረጃዎችን እንትን እያልኩ በራሽ ጥረት ነው ሐኪም ቤት ለዚህም ለዚህም አልሄድኩም። በራሶ ጥሮት ራሶ ተስተካክሎ ከዛ በኋላ መጽሐፍ ማንበብ ቀጠል። ከዛ መጽሐፍ ጀመርኩ። እኔ ግን ምናልባት መሀል ላይ ባለቤቶ ልክ ባለቤቶን በሞት እንዳጡ ሱስ ውስጥ እንደገቡ፣ እነጫት፣ እነመጠጥ በርሶ ህይወት ውስጥ እንደነበሩ ሰምቻ። ለእውነት ነው ውሸት? እንደውም የጫት እና ምናምን ሱስ የነበረብኝ ጋዜጠኛ እየነበርኩ ነው። ምክንያቱም ሶስት አራት አምስት ጋዜጣ በሳምንት እናወጣለን። ስለዚህ ለመተርጎም ሲባል ይቃማል። እንቅልፍ የለም ቀንም ሌሊትም በቃ በዛ ምክንያት ጫት በላ ነበር። ያኔ ጫት በላ ነበር። ደስ ይላል። አሁን ግን እዚህ እንትን ላይ አስታውሻውም አላውቅም። ጫታውን አቁመዋል። አሁንማ ተወው። ያን ጊዜ እዚህ ውጭ እያለሁ ጎዳና ላይ አልክም። አሁን በሶስት ደረጃ ምንድን ነው ያለብህ? በሶስት ደረጃ በመጠኑ ሲጋራ አለብኝ። እሷስ ለምንድን ነው የማትቆመው? እንግዲህ ከነሐሴ አንድ ቀን ጀምሮ ብያለሁ። እንግዲህ በቀጠሮ ነው። ነሐሴ አንድ ቀን ትቆማለህ? ዋው በቃ ይሄ እንግዲህ የአንድ ወዳጃችን ገጠመኝ እኮ ትዝ ብሎኝ ነው። ሁሌ አዲስ አመት በመጣ ቁጥር ሲጋራ አቆማለሁ ይለናል እና ቋግሜ አምስት መሀላ ነው ሲጋራ፣ ይኸው ሰይፉ ሙት ይሄ መጨረሻ የመጨረሻ ነው እይላል። መስከረም አምስትም ሳገኘው ይዟታል። ምንድን ነው ስለ ቋግሜ አምስት የተለኮሰው እኮ ነው እንደ የጎዳና ህይወቱ ግን ምን አስተማሩት? ለተናቆየ እኔ ምንም የሚያስተማር ነገር የለም። ለምን የማውቀው ነገር አልነበረም። አሁን ማን ያበላውታል? ይመጣል፣ እዛ ሳህኑ ተደርድሮ ነው የማገኘው። ሲመሽም እኔ ጉዳይ አይደለም። ጅብ በዚህ ይሮጣል እንዴ ታዲያ? እና ሌባ ምናምን ይርማ እኔ ምንም አልፈራም። ሌቦች ሰርቀው እርሶ ጋር ተደብቆ ያቀርብ? ተደብቆም ሊሆን ይችላል፣ አላየኋቸውም ያው ሰፊ ነው። የላስቲክ ቤቱ ሰፊ አይደለም። ወደ ሚካኤል መውረጃ አዲሱ ሚካኤል ማለት ነው። እና ሰው ግን እዛ የለም። ምክንያቱም እንጃ ይፈሩታል መስለኛል። አካባቢው ጅሩም ይርመሰመሳል እንዴ። ግን እንጃ እብደት አንዳንዴ ጥሩ ነው ማለት ነው። አልፈራም። እንደው ሽታውስ፣ አንዳንድ ነገሮች አሉ ያሉበት ቦታ ቅድም ሳይ ሽታ ያለበት ለጤና የማይስማማ ነገር ነው የሚመስለው። እንዴት ይቋቋሙ? አይ ሽታ እንኳን እስከዚህ የለውም። ወያ ይሰማኝ ይሆናል በዛ ጊዜ እንጂ ታውቅ ያላቅም። 58 ኪሎ ነበርክ እዛ አካባቢ መጀመሪያ ሳርፍ ማለት ነው። ከዛ ስነሳ 74 ኪሎ ነበርኩ። እንግዲህ ወፈረው ነው የተነሱት ማለት ወፈረ ነው። ምክንያቱም አላሰበማ። እና ሀሳብ ከሌለ ደግሞ እንቅልፍ ካለ ውፍረት ግን በቃ ውፍረት ነው። እንደውም አሁን ቀንሻለሁ ማለት ይቻላል። በዛ አንድ አንድ አመት ከ8 ወር የድርሰቱ ሀሳብ ካለሁት የውጭ መጽሐፍ በተርጎም ሳይሆን የራስዎ ታሪክ በራሱ የሚጻፍ ይመስለኛል። ወጥ ነገር ለመስራት አላስብም በዛ ጊዜ ራሁ አሁን እንግዲህ እስኪ መጀመሪያ የለቅ ብዬ የራሴን አሁን አንዳንድ ሰዎችም አሉ ሰራዊት ቤትም አብረን የነበርናቸው ሰዎች አሉ። አንድ የሆነ ነገር ለመጽሐፍ አስቤያለሁ። አሁን የሰው ልጅ በህይወት ዘመኑ ያገኛል፣ ያጣል። እኔ ዛሬ እዚህ ጋር ቁጭ ብዬ ቴሌቪዥን ፕሮግራም እየመራው ነው፣ ነገ የት እንደምደርስ አላቅም። ዝም ብዬ ሳስብ በህይወት ውጣውረዱ ውስጥ በርሶ ውስጥ ለዛሬ እንጂ ስለ ነገ አንድ ሰው ምንም እንደማይል ወይም ደግሞ ማለት እንደማይችል ያወቁ ይመስለኛልና ብዙ ጊዜ ጽናት ይፈልጋል። በተለይ እንደዚህ የነርቭ ችግር ኖሮ የባለቤቶ ሞት ኖሮ አሁን እነዚህ ነገሮች ወደ ኋላ ተመልሰው ሲያዩ ሲያስቡ ምን አይነት ስሜት ነው የሚሰማው? ወል እንግዲህ ያው ታዝናለህ። ልታሰበውም አይገባም ምክንያቱም መልሶ ቁስል ነው እንትን የሚቀሰቀስብህ እና ትልቁ ምንጊዜም ፊትም ቢሆን አንድ ነገር ይከሰታል። ያንን ነገር በጽናት መሞጣት አለብህ። ልትመልሰው አልችልም። የሚስቴ ሞት መመለስ አልችልም። እኔ ወርቄ በረንዳ ወድጃለሁ። እግዚአብሔር እሱ እስከኔ ሳይ መጠበቅ እንጂ ሌላ ምንድን ነው? ራሴን በሱ ስንት ማለት የለብኝም ራሴን መግደልም የለብኝ። ይሄው ልክ እንዳሰብኩት ያው ተነስቻለሁ። አልወለዳችሁም ነበረ? አልወለድ ለአዲስ ህይወት ምን ያህል ተዘጋጁ? አንዳንዴ ብቸኝነቱን በራሱ የሚያመጣው ነገር ይመስለኛልና፣ አሁን አሳታሚ ቢገኝ መጽሐፎት ቢታተም ስለ ትርፍ ነው የሚያስቡት ወይስ ይሄ በቃ የድርሰት ስራው ሰው ማንበቡ በራሱ እርካታ ይሰጡታል? አንድ ሱር ካት ያሰጠኛል፣ ሁለተኛ ደግሞ እኔን ከምንም አንስቶ እዚያ ድረስ ድርጅቴ በዚህ ገቢ እንዲጠቀም ፈልጋለሁ። ማ መቄዶኒያ እና ያው አብረን እስካለን ድረስ እኔም ከዚህ አልሄድም። ወደፊትም ሌሎች መጽሐፍ እንትንላለሁ ምንም እንደማልሆን አውቀዋለሁ። አሁን በመቄዶኒያ የሶ ድርሻ ምንድነው? ሳይወት አንዳንዶች ሲነግሩኝ ረዛም የሂሳብ ስራዎችን ይሰራሉ ይላ እየተባለ ነው። እሰራለሁ በቃ አስተዳደሩ እና እሄዳለሁ። ጓደኞች እዚህ አብረን ይመጡ እና ምንም የሚቀረኝ ነገር የለም። ስራ የተባልኩት ነው እሰራለሁ። መቄዶኒያ ምን አይነት ምን አይነት ሰዎች አሉ? ምክንያቱም አሁን ደርሶ ሌተናል ኮሎኔል ነበሩ፣ በአንድ ወቅት ብዙ ሰዎችን የሚያዙ ነበረ። በሀገሪቷ ትልልቅ ታሪኮች ላይ ተሳትፈዋል፣ ከሶማሌ ጦርነት ጀምሮ አሁን እኛ ጋ እንግዲህ ወደ አንድ ሺህ በላይ ሰው አለ። ከነዚህ ውስጥ ዶክተሮች አሉ። ጎዳና ላይ ወጥተው እንትን ያሉ እየተማሩ ዶክተር ሊሆኑ አንድ አመት ሲቀራቸው በመድኃኒት እንትን የተደረጉ አሉ። አሁን እየዳኑ ሌላ፣ ይሄ ላቦራቶሪ ቴክኒሽያኖች፣ አስተማሪዎች ማዕት ናቸው። እና እንዲህ ያሉ ሰዎች አሉ። ምንድነው የድርጅቱ አላማ? ወደፊት እነዚህ ሰዎች ሪሃብሊቴት ለማድረግ ነው። እኔ አሁን ይኸው እዚህ እየሰራሁ ነው ያለሁት። ላብራቶሪ ቴክኒሽያን አለ አሁን አንድ። እሱ ገብቶ እየሰራ ነው ያለው ወደ ስራው አለም ገብቶ፣ ወደ ስራው አለም ምክንያቱም፣ ጤና ጥበቃ ተላከ። ጤና ጥበቃ ስድስት ወር እንዲማር አለ፣ መፈተኑ ማለት ነው። ከዛ ወደ አሁን ገብቶ ላብራቶሪ እየሰራ ነው ያለው። እንዲህ ብዙ ሰዎች አሉ። እኔ አሁን ዝም ብየ ሳስብ ጎዳና ላይ የምናያቸው ብዙ ሰዎች አሉ፣ ሁሉንም፣ ምክንያቱም እንደዚህ አይነት የተደበቀም ታሪክ ያላቸው ሰዎች እንዳሉ እያሳዩን ነው። በህይወት ውጣ ውረድ ውስጥ አልፈው በአንድ ወቅት ትልቅ የነበሩ ግን ደግሞ ኑሮ ሊጥላቸው ይችላል። ግን አንዴ መውደቅ ማለት አለመነሳት ማለት አለመሆኑን በእርሱ አይተናል። በዛ ህይወት ውስጥ ላሉ ምን ማለት ይፈልጋሉ? ምንም ሰው ተስፋ መቁረጥ እንደሌለበት ነው። ነገም ሌላ ቀን ነው። ዛሬ ወድቋል። ስህተት ካለ ስህተቴን ለማድረግ ሞክራለሁ። እንደገና መፍጨርጨር አለብ እንጂ እጅ መስጠትማ አይገባም። ያው በእኔ መታየት ይችላል እኮ፣ እኔ ለዛ ምስክር ነኝ እያሉ ነው። አዎ፣ የሆነ ነገር ያየው። ሄሎ። አቤት። እሺ፣ ይሰማል ይሰማል። አስቴር ነጋ አሳታሚ። አይተውታል ፕሮግራሙን? አሃ በአንድ መጽሐፍ ስድስት ብር ኔት እሺ፣ ሶስት ሺህ ኮፒ በጣም አስደሳች መጽሐፎትን፣ አስቴር ነጋ አሳታሚ አሳትመዋለሁ ምንም ችግር የለም የሚል ጥሪ አሁን ተቀብያ። እንግዲህ እያያችሁ ነው መቼም ዳንኪረኛው፣ ሌተናል ኮሎኔል ካሣሁን ትርፌ ለአንድ አመት ከስምንት ወር ጎዳና ላይ ነበሩ። ከዛ ወጡ፣ መቅዶኒያ ገቡ። እናም መጽሐፍ ተርጉመው አሁን እውነቱን ለመናገር ይሄም መጽሐፍ እሳቸውንም ወይም ደግሞ መቀዶኒያ ለመርዳት አይደለም። መጽሐፉን በራሱ ትርጉሙ ስታነቡት ደስ ይላቸዋል። በአንድ ድንጋይ ሁለት ወፍ ነው። ደረጃውን የጠበቀ በጣም አሪፍ ብለውታል ያነበቡት ሰዎች። ምንድን ነው እርሶስ ያሉት አስተያየት? እኔም እንግዲህ ራሴን አላድንቅ እንጂ በእውነት ጥሩ ተተርጉሟል ተተርጉሟል ለ ልብ የሚያንጠለጥል እዚህ። ሌላ ደግሞ የብዙ ደራሲዎች እንትን አንብቤያለሁ፣ ተርጓሚዎች ማሞ ውድነህ ኮሎኔል ጌታቸው መኮንን፣ ሌሎች ሌሎች እና ከነሱ እንትን እነሱም ጥሩ ነበር የሚጽፉት። ከነሱ ይወረድ አይደለም፣ ከነሱ ይወረድ አይደለም። እንደውም የተሻለ ይሆናል፣ የተሻለ ይሆናል። ምክንያቱም ዘመኑም እየጨመረ ሄዷል እና ስልቱም እዚህ ውስጥ ያለው ስልት በጣም ረጋ ቀን አስቴር ነጋ አሳታሚ ይህንን መጽሐፍ ያሳትመዋል። በቀደም ቀን ገበያ ላይ ይውላል። የተለያዩ የትምህርት መጽሐፍቶችን በማተም ነው የሚታወቀው አስቴር ነጋ ያውቁታል። አስቴር ነጋ መጽሐፎትን ሊያሳትም ቃል ገብተዋል። በዚህ አጋጣሚ እንኳን ደስ አሉ ማለት ያው እንግዲህ ዳንኪረኛው ትርጉም ሌተናል ኮሎኔል ካሣሁን ትርፌ በአንድ ወቅት ጎዳና ላይ የነበሩ አሁን ትርጉም ወይም መጽሐፍ